እንደምን አደራችሁ። እኔም በድጋሚ ጥሪያችንን አክብራችሁ የተገኛችሁትን የሚዲያ አካላት በሙሉ እጅግ አድርጌ ያመሰግናለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር በረከትና ጸጋ ይረፍባችሁ። የዚህ ታላቅ ዝግጅት መሪ ቃል ቅድም እንደሰማችሁት ኖ የአምልኮ ኪዳናችንን እናድስ የሚል ነው። መሪ የመጽሐፍ ቅዱስ ክፍላችን ደግሞ መዝሙረ ዳዊት ዘጠና አምስት ከቁጥር አንድ እስከ ሶስትና ቁጥር ስድስትና ቁጥር ሰባት ላይ ይገኛል። ኑ በእግዚአብሔር ደስ ይበለን ለአምላክ ለመድኃኒታችን እልልን በል በምስጋና ወደፊቱ እንድድረስ በዝማሬን ለእርሱ ልልን በል እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና ኑ እንስገድ ለእርሱም እንገዛ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛም የማሰማሪያው ሕዝብ የልጁ በጎች ነን። እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ የመስቀል ደም ከእኛ ጋር አዲስና የዘላለም ኪዳን ገብቷል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16ና 17 ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ ያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው መላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና፣ የተለያችሁ ሁኑ፣ እርኩሱንም አትንኩ፣ ይላል ሁሉንም የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድና ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። ምናልባት ከዓለም ያልወጣንበትና ለእግዚአብሔር ያልተለየንበት ነገር ቢኖር ያንን በማስወገድ በንስሐ ከአምላካችን ጋር ያለን ግንኙነት የበለጠ የምናጠናክርበት ጊዜ ይህ ፕሮግራም ይሰጠናል፣ እድል እናገኛለን ብለን እናምናለን። ለዚህ እንዲረዳን መልካም የሆነ የጸሎት ጊዜ ስለሚኖረን ሁላችሁም በሰዓቱ እንድትገኙ አደራ እንላለን። በሰዓት ማለት ቀጥሎ የምዘረዝረው ይሆናል። ያን አደራ ብዬ ማሳሰብ ፈልጋለሁ። ቀጥሎ የምናገራቸው ማሳሰቢያዎች ይህን እየሰማችሁ ያላችሁ ላልሰማ ሁሉ እንድታደርሱልን አደራ ልላችሁ እወዳለሁ። አንደኛ መርሃ ግብሩ የሚጀመረው ከቀኑ ስድስት ሰዓት ተኩል ነው። ይሄ መሆኑን ተገንዝባችሁ በሰዓት እንድትገኙልን ይሁን። በብዙዎች ከቀኑ ዘጠኝ ሰዓት ስምንት ሰዓት የሚል ስለሰማ አዳራሹ ከዛ በፊት ይከፈታል። ፕሮግራሙ ግን ከቀኑ ስድስት ሰዓት ተኩል የሚጀምር ይሆናል። በተለይም የክብር እንግዳ ሆናችሁ የተጠራችሁ በጊዜ የተመደበላቸውን ስፍራ በመያዝ እንድትተባበሩን አደራ ለማለት እወዳለሁ በሁለተኛ ደረጃ ደግሞ ምንም አይነት የሚሸጥ ትኬት ወይም የሚሸጥ ካርድ አለመኖሩን እንድታውቁና እንዲህ ካለ ነገር እንድትጠበቁ ለማሳሰብ እንወዳለን ይህን በተመለከተ ቀጥሎ ያለውን ጥቂት ማብራሪያ በጥሞና እንድትሰሙኝ ደግሞ አደራ እላቸዋለሁ በማንኛውም ሰበብ ማለትም ለፕሮግራሙ ዝግጅት ለመጽሐፍ ሕትመት ወይም ለሌሎች ጉዳዮች የክርስቶስ ተልኮ ቤተ ክርስቲያን ገንዘብ ያልሰበሰበች መሆኑን ሙሉ ወጩ በክርስቶስ ተልኮ ቤተ ክርስቲያን የተሸፈነ መሆኑን እና የገንዘብ ማሰባሰቢያ ሂደትም እንደሌለ ከዚህም በኋላ እንደማይደረግ ይህን መግለጫ ለምትሰሙ ሁሉ ማሳሰብ እንፈልጋለን። የዚህ ፕሮግራም ታዳሚዎች ወደ አዳራሽ ለመግባት ምንም አይነት ክፍያ የማትጠየቁ መሆኑን ይህንም እንድታውቁ መግቢያ የሌለው ነፃ እንደሆነ እንድትገነዘቡ እንፈልጋለን። እግዚአብሔርን ማምለክ የሚፈልግ ሁሉ በዚህ ፕሮግራም ላይ መገኘት የሚችል መሆኑን እንድታውቁልን ማስገንዘብ እንሻለን። መጽሐፉን መመረቅ ወይም መግዛት ግዴታ አይደለም። የምንሰባሰበው እግዚአብሔር አምላካችን ለማምለክ ስለሆነ በዕለቱ መጽሐፉን የሚመርቁ ሰዎች ገቢ የሚያደርጉት በመጽሐፉ ጸሐፊ ማለትም በቃል ኪዳን ሊሊ ጥላሁን ስም በተከፈቱ የባንክ ሂሳቦች ቁጥር ብቻ ይሆናል። ይህን ለማሳለጥ በሚሊኒየም አዳራሽ ግቢ ውስጥ የባንክ ቅርንጫፎች የሚገኙ ስለሆነ በጥሬ ብር መጽሐፍ የምትገዙ ሁሉ እኛ በቀጥታ ጥሬ ብር የማንቀበል መሆናችንም እንድትገነዘቡልንና በዛ በቅረቢያው የሚገኙ ግቢ ውስጥ በዚህ አገልግሎት ተገቡ ባንኮች ጋር መፈጸም የምትችሉ መሆኑን ልናሳውቅ እንወዳለን። በዕለቱ ያለውን የመርሃ ግብር መጨናነቅ ለመቀነስ ሲባል ፈቃደኛ የሆኑና መጽሐፉን በተለየ መልኩ ለመመረቅ ለሚፈልጉ ተዘጋጅተው እንዲመጡ አስቀድሞ የተበተነ ቅጽ ያለ መሆኑ ይታወቃል። እነዚህ ቅጾች ግን በምንም መልኩ የቅድሚያ ክፍያ ወይም የቦታ መያዣ ቅጾች አለመሆናቸውን እንድታውቁ አደራላለሁ። በዕለቱ ለክብር እንግዶች፣ ለቤተ ክርስቲያን መሪዎች፣ ረዘም ያለ ሰዓት መቆም ለማይችሉ እንግዶቻችን ውስን ወንበር ያዘጋጀን ሲሆን በፍጹም በሽያጭ የሚሰጡ አለመሆኑን ማስገንዘብ እንፈልጋለን። በፕሮግራሙ ላይ የመገኘት እድል ለሌላቸው፣ ፕሮግራሙ በቀጥታ በሲኤምቲቪ ዩቲዩብ ቻናል፣ በሲኤምቲቪ ሳተላይት ቻናል እንዲሁም በዘማሪት በቃል ኪዳን ልጥላሁን ዩቲዩብ ቻናል በቀጥታ የሚሰራጭ ይሆናል በየትም ሀገር ያላችሁ አብራችሁን ጌታን ማምለክ ትችላላችሁ። በመጨረሻም የፕሮግራሙ ታዳሚዎች ሁሉ በጸሎት በመንፈሳዊ ቅንነትና ፍቅር እንድትገኙልን ጥሪ አስተላልፋለሁ። ለዚህ ዝግጅት መሳካት ከጎናችን የቆማችሁ ሁሉ እግዚአብሔር ይባርካችሁ። እናመሰግናለን። ኤልቬዜት ኢቨንት ነው ስችንና አመሰግናለሁ። ሩታይሉ እባላለሁ የኤልቬት ኢቨንት መስራች እና ዋና ስራ አስኪያጅ ነኝ። ከዚህ በመቀጠል በቀጣይ በመጋቢት ስድስት የአምልኮ ኪዳናችንን እና ድስ በሚል መልቀር የአምልኮና የቃል ኪዳን የቃል ኪዳን ፍቅር የተሰኘው መጽሐፍ ምረቃ መርሃ ግብር ቅድመ ዝግጅት ምን እንደሚመስል ገልጻለሁ። ስለ ጸጥታው በሚመለከት ከሰላምና ጸጥታ ቢሮ የማስፈቀድ ስራው እና በዕለቱ ከከተማ ጥበቃዎች በተጨማሪ በግል በሰለጠኑ የግል ጥበቃዎች እና የአዳራሽ የጸጥታ ሰራተኞች ጋር በመተባበር ጥበቃዎችን ያጠናከርን ሲሆን በደህንነት ጉዳይ በደህንነት ጉዳይ ምንም አይነት ስጋት ሳይገባችሁ ቅዱሳን እንድትመጡ እየጋበዝን በደህንነት አካላት ለሚቀርብላችሁ ለማንኛውም ጥያቄዎችና መመሪያዎች ቅን ትብብራችሁን እንድታደርጉ እናሳስባለን። መርሃ ግብሩ የሚጀምረው ከቀኑ ስድስት ሰዓት ተኩል መሆኑን አውቃችሁ በሰዓት እንድትገኙ ይሁን። ለመርሃ ግብሩ ስትመጡ ዣንጥላ፣ ስለታማ ነገሮችን ይዞ መምጣት የተከለከለ ነው። ምግብና የሚጠጡ ነገሮች በግቢ ውስጥ በተመጣጣኝ ዋጋ ስለተዘጋጀ ቅዱሳን በመግዛት መጠቀም ትችላላችሁ። ይህ የአምልኮ ኪዳናችንን የምናድስበት ታላቅ ፕሮግራም ከዚህ ቀደም የአምልኮ ድግሶች የሚለየው ጎን ለጎን የምንወዳት ዘማሪት ቃል ኪዳን ሊሊ ጥላሁን የአገልግሎት ሕይወት ጉዞዋን የሚዳስስ መጽሐፍ ለሚወዷት ወዳጆቿ እና ለቅዱሳን የምታበረክትበት መርሃ ግብር በመሆኑም ጭምር ነው። በመጨረሻም ይህ የአምልኮና የመጽሐፍ ምረቃ መርሃ ግብር ምንም አይነት የመግቢያ ክፍያ የሌለው መሆኑን እና የክብር እንግዳ መግቢያ ካርዶች ከመርሃ ግብሩ ቀድሞም ሲሸጥ እንዳልነበረ እንዲሁም የመርሃ ግብሩ ዕለት ለሽያጭ የቀረበ ምንም አይነት ካርድ አለመኖሩን በጥብቅ ለማሳወቅ እንወዳለን። አመሰግናለሁ።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 ጋብስ ይህንን አሳስቧችኋለሁ። እኔ አምናለሁ ያ ሰው የኢየሱስን ብቸኛ ዳኝነት ተረድቶ ከዛ ቤት እንደሚወጣ እና እባካችሁ አንድ ሰው ይዞቹ ለመምጣት አስቡበት። ከዛ በተረፈ በጣም እወዳችኋለሁ ሚኒስትሪን በመወከል ነው እንግዲህ ሁሉም ዝግጅት እንዳለቀ ለመናገር ነው። አስፈላጊውን ነገር ፓስተርም ስሙ ያልገባኝ ኤልቬዜት ኢቨንት ኦርጋናይዘርም በትክክል ገልጸውታል። እንደ አርት ሚኒስትሪ እኛም ቀደም ሲል እንደተናገር ነው፣ ላለፉት 2830 ዓመታት ያክል እንደዚህ መሰል ፕሮግራሞችን አብሮ በጋራ በመስራት ከእግዚአብሔር ስራ ጋር የምንቆም የኪነ ጥበብ ባለሙያዎች እንደዚሁ ደግሞ የቤተክርስቲያንም አገልጋዮች ነን። እንግዲህ በለቱ እንደተባለው የሚቀርብ መጽሐፍም አለ። እኔ እንደመታደል ሆነ መጽሐፉን አንበቤዋለሁ። ምናልባት ደግሞ ብዙዎቻቸው የምትባረኩበት እንደሆነ አፌ ሞልቼ መናገር እችላለሁ። እግዚአብሔር ድልን ሰጦኝ ቀደሜ ስላነበብኩት፣ ሁላችንም ግን በዛን ቀን እንገኝ። ቀደም ሲል ፓስተር እንደተናገረው የመግቢያ ዋጋ የለም። የመግቢያ ዋጋ ግን አለ፣ እሱም በልባችሁ ይዛችሁ የምትመጡት የክርስቶስ ፍቅር ብቻ ነው። ሌላ የመግቢያ ዋጋ አይደለም። በዕለቱ እንደተባለው በርካታ የክብር እንግዶች አሉን። ነገር ግን ለየት ያለ ደግሞ ሌላ ታላቅ የክብር እንግዳ አለን። በዕለቱ የሚገኝ በጣም የከበረ ታላቅ የክብር እንግዳ አለን። ይሄ የክብር እንግዳ በተገኘበት ደግሞ ተገኝቶ አምላካችንን ማወደስ ሌላ ታላቅ ክብር ነው። ይህ ታላቁ በዕለቱ የሚገኘው የክብር እንግዳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። በዚህ ታላቅ የክብር እንግዳ በሚገኝበት በዓል ላይ ተገኝቶ ለእሱ ክብር መስጠት ደግሞ ታላቅ ነገር ነው እና በዛ ቀን ለመገኘት ካሁኑ ልባችሁና ጊዜያችሁን አዘጋጁ ለማለት ነው። በተረፈ ግን እግዚአብሔር ለምላችን ታላቅ ነገርን ያደርጋል። ክብሩ የእሱ ነው። ኢየሱስ ክርስቶስ ጌታ ስለሰጠን በረከቶች ሁሉ እናመሰግናለን። አንድ እራሱን ሰጥቶናል፣ ቀጥሎ ሰዎችን ሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ዋው አምላክ! ለመጋቢት ስድስት ታላቅ መንፈሳዊ ባህል ይኖረናል። ለአምላካችን ክብር የምንሰጥበት ሁላችንም ክብሩን የምናይበት ጊዜ ይሆናል። እግዚአብሔር አምላክ ይባርካችሁ። በዛ ስፍራ እንገናኝ። ተባለ ምናልባት የተወሰነ ጥያቄ ካለ በደንብ የተብራራ ነገር ስለሆነ፣ ግን አንድ ሰው እድል ንበጥር ስትጠይቁ ራሳችሁን ማስታወቃችሁን እና ሚዲያችሁን ማስታወቅ አትርሱ። አንድ ሁለት ሰው፣ እሺ። አንድ ሌላ ሌላ አለ፣ ጥያቄ የለም ተብራርቷላችኋል። እሺ። መሰግናለሁ። እስራኤል እባላለሁ ከዶታይን ሚኒስትሪ የሚመጣው ስለ አያችሁ በጣም ደስ ለዝግጅት ከዘኑ ነው። ጥያቄ ኮንሰርትን በተመለከተ ብዙ የሚነሱ ሚዲያዎች ላይ ጥያቄዎች አሉ ውስጥ ስለሚደረጉ አላስፈላጊ ቀነጣዎች፣ እና ትክክል ያሉ ቲክቶክ ላይ ምናምን የሚለቀቁ ፕሮግራሙ እየተካሄደ ማለት ነው እነዛን ለመቆጣጠር ያደረጋችሁት ነገር ባት የአምልኮ ፕሮግራም ሴክሪቲ ያለው ነገር በሙሉ ግልጽ ነው። የቃል ስብከን አስመልክቶ ምንድን ነው ሚገለጽ? ሌላ በተሱ በጣም ጥሩ ጥያቄዎች ናቸው የቀረቡት። ሁለቱም ጥያቄዎች አንደኛው ቀድመን ማቅረብ የሚገባን ነበረ እንደተባለው ያው ያ የአምልኮ ስፍራ ነው ሁላችንም አይናችንን እግዚአብሔር ላይ ማድረግ የሚገባን ሁኔታዎች እንቅስቃሴዎች ላይ ሳይሆን ስንጠራም የጠራ ነው ጥሪ ኑ የአምልኮ ኪዳናችንን እናድስ የሚል ነው እና የኛ ሙሉ እምነት ሰዎች የሚመጡ ሰዎች ልባቸው ይነካል ጉልበታቸው ይንበረከካል ብለን እናምናለን እንደ ማሳሰቢያ አንድ ጊዜ ልንናገር እንችላለን፣ ግን እየዞርን ለምን ይሄን አደረጋችሁ የሚል አይኖርም። በዚህ አጋጣሚ ግን የምትመጡ ሰዎች ሁሉ ስልካችሁን መነካካት፣ ቪዲዮ መቅረጽ፣ የተለያየ ትኩረታችሁን የሚወስድ ነገር ባታደርጉና አምላካችን እግዚአብሔርን አብረን በፍጹም ልባችን በፍጹም ኃይላችን በፍጹም ልብሳችን ብናመልከው መልካም ይሆነ። የዕለት የሚታይ የሚደምቅ እሱ መሆን አለበት። እሱ ደግሞ የሚታየው በልብ ነው። ልብ ደግሞ ትኩረት ይፈልጋል። ስለዚህ የሚደረጉት ነገሮች ሁሉ ወደ ማንም ሰው ትኩረት ለማድረግ የሚደረጉ አይደሉም፣ አምላካችን እግዚአብሔርን የምናመልክባቸው ናቸው። ይህን ማሳሰቢያም በዚህ ጥያቄ መሰረት አድርጌ መናገር እፈልጋለሁ። ይሄ እንደሚሆን ደግሞ እናምናለን። ሁላችንም በጌታ በኢየሱስ ክርስቶስ አምንን ሄዳለን። በእምነት ወደሆነ መታዘዝ መተናል። አለመታዘዝ የክርስቲያን ባህሪ አይደለም፣ ያለ ፈቃድ ያለ ውዴታ እና ቅዱሳን ያደርጋሉ ብለን አናስብም። ስለዚህ ስለምትታዘዙ ጌታ ይባርካችሁ ማለት እወዳለሁ። ሁለተኛው ጥያቄ ቅድም አስቀድመን ማቅረብ ነበረብን። ወንጌልን በመስበክ ጌታ ኢየሱስ ክርስቶስን በሚገርም ሁኔታ በማስተማር እግዚአብሔር ያስነሳው ወንድማችን ነቢይ ጥላሁን ፀጋዬ በዕለቱ የእግዚአብሔርን ቃል ያካፍላል። በጣም ደስተኞች ነን። ስለዚህ አዳዲስ ነብሳት ጋብዛችሁ ነው ሰዎች ጌታን ያገኛሉ፣ መታሰቢያ ይሆናል። ያንቀል ለእኛ ትልቁ መታሰቢያችን በዛ ዕለት ጌታን ተቀበልኩ የሚል ሰው ስም መስማት ነው። እና ሁላችን ያን እናድርግ እላለሁ። ጌታ ይባርካቸው። ኢየሱስ